ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሳ እሙታን አሰሮ ለሰይጣን ሰላም ኮነ። ሞትን ሰይጣንን ድል ነስቶ በሞቱ ሞታችንን የገደለው በትንሣኤው ትንሣኤያችንን ያረጋግጥልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕረ ሕይወቱ ከአብ ከባሕር ሕይወቱ ከመንፈስ ቅዱስ ጋር ክብርና ምስጋና ለእርሱ ይሆንልን። ክቡር አባታችን መልአከ አሚን ቆሞስ አባ ገብረ ሥላሴ ይርሳው የካቴድራላችን ዋና አስተዳዳሪ እና የመንጋው ጠባቂ ክቡር በኩረ ምእመናን አቶ ሚካኤል፣ የካቴድራሉ ሰበካ ጉባኤ ምክትል ሊቀመንበር ክቡራን ሊቃውንተ ቤተ ክርስቲያን አባቶቻችን፣ ካህናት፣ ወንድሞችን ላይካነ ምስጢር ዲያቆናት በዛሬው ዕለት ቅዱስ ጋብቻችሁን የምትፈጽሙ ሙሽሮች፣ አምላካችን እግዚአብሔር በሀብት ስቦ በረድኤትም አቅርቦ በቅድስናው ስፍራ የሰበሰባችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የእግዚአብሔር ልጆች ምእመናንና ምዕመናት በወደንና ባፈቅረን በአምላካችን ፍጹም ሰላም እንደምን አደራችሁ? እንደምን አረፍዳችሁ? የቸርነትና እና የይቅርታ የምሕረት ባለቤት የሆነው አምላካችን እግዚአብሔር ሌሊቱን በሰላም አንግቶ እኛንም ጠብቆ እስከዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሆንልን። ቤዛዊተ ኵሎ ዓለም የዓለም ሁሉ ቤዛ ወላዲተ አምላክ እማ አምላክ ቅድስት ድንግል ማርያም ስሟ የተመሰገነ ይሆንልን። ወዝንቱ ሳልሱ እንዘ ያስተርእዮሙ እግዚእ ኢየሱስ ለአርዳኢሁ ተንሲኦ እምነ ሙታን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ለደቀ መዛሙርቱ ሲገለጽላቸው ይህ ሦስተኛ ጊዜው ነው። የዮሐንስ ወንጌል ምዕራፍ ሃያ አንድ ከቁጥር አስራ አራት ላይ ይህንን ኃይለ ቃል ታገኙታላችሁ። በዚህ ኃይለ ቃል አምላካችን እግዚአብሔር ያስተምረናል ማለት ነው። እንግዲህ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤውን ካከበርን ዛሬ አምስተኛ ሰንበት ላይ ነው ያለ ነው። ጌታ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሶስት ጊዜ ተገልጦላቸዋል። በእርግጥ የተገለጠላቸው ሶስት ጊዜ ብቻ አይደለም። በበዛው ጉባኤ ሰርቶ በስፋትና በብዛት የተገለጠበትን ለመናገር እንጂ ለአንዱም ለሁለቱም ደቀ መዛሙርቱ ሳይገለጥላቸው ውሎ አድሮ አያውቅም ነበር። የተገለጠላቸው ለደቀ መዛሙርቱ ጌታ ሦስት ጊዜ ነው፤ የትንሣኤ፣ የአድሮ ተግብር፣ የጥብርያዶስ። በዛሬው ዕለት ማለት ነው። በተነሳ በሀያ ስምንተኛው ቀን በጥብርያዶስ ባሕር ጉባኤ ሰርቶ ለደቀ መዛሙርቱ በስፋት ተገልጦላቸዋል። ያንን ነው ዛሬ የምናስበው። ዛሬ የምናከብረው ጌታ በጥብርያዶስ ባሕር ተገልጦ ለደቀ መዛሙርቱ ጉባኤ ሰርቶ ያስተማረበትን ጊዜ ወቅት ማለት ነው። በቅዳሴው ላይ ካህሩ እንዳነበቡላችሁ የዮሐንስ ወንጌል ምዕራፍ ሃያ አንድ ከቁጥር አንድ ጀምሮ እስከ አስራ አራት ያለው በቅዳሴው ሰዓት የተነበበ እንዲህ እንዲህያ ወእምዝ ካየ አስተራየኦሙ ኢየሱስ ለአርዳኢሁ ተንሥኦ የምነምጉታ ጄታ ከሙታን ተነስቶ ተለይቶ ተነስቶ ለበቀ መዛሙርቱ ዳግመኛ ተገለጠላቸው። ይህና ወንጌላዊው ወከመዝ አስተራየሙ እንዝ አለው ህቡረ ስሞን ጴጥሮስ ጴጥሮስ የተባለ ስሞን፣ ቶማስ ወናትናኤል ዘቃና ዘገሊላ የቃናው ሰው ናትናኤል፣ ሌሎቹ ደቀ መዛሙርት ሉቃስና ኒቆድሞስ እንዲሁም ደቂቀ ዘብዴዎስ የሚባሉ ደቀ መዛሙርት ባሉበት መላው በተሰበሰቡበት ጌታ ዳግመኛ ለደቀ መዛሙርቱ ተገለጠላቸው። አለ ቤት ተገለጠላቸው። በጥብርያዶስ ባሕር ምን ሲያደርጉ? አሳ ሲያጠምዱ። ሐዋርያት ጌታ ከሞተ በኋላ ከተነሳ በኋላ ቤታቸውን ዘግተው ይኖሩ ነበር። አይሁድም በመፍራት አይሁድ እንዳይገድሏቸው፣ አይሁድ ጌታቸውን እንደገደሉ በጌታቸው ላይ መከራ እንዳጸኑ፣ እነርሱም እንዳይገድሏቸው፣ አይሁድም በመፍራት ቤት ዘግተው ይኖሩ ነበር። ከዚህ አስቀድሞ ጌታ በሕይወተ ሥጋ ሳለ ኅብስት እያበረከተ ይመግባቸው ነበረ። እንዲሁም ደግሞ ሕዝቡ ከአስር አንድ ያስገቡ ስለነበረ ከዚያ ምግባቸውን ይመገባሉ። ጌታ ኅብስት እያበረከተ ይመግባቸው ነበረ፣ ጌታ ሳይሞት ማለት። ጌታ ከሞተ በኋላ ግን ደቀ መዛሙርት የሚበሉት አጡ። ተራሩ ወጥተው ምግባቸውን እንዳይፈልጉ አይሁድ ያድኗቸዋል፣ አይሁድ ሊገድሏቸው ይፈልጓቸዋል። በዚህ የተነሳ ቤታቸውን ዘግተው ተቀምጠው እንዳለ ቅዱስ ጴጥሮስ ምን አላቸው? አንሰ አሀውር ከማአስግር ዓሣ፣ እኔ አሳ ላሰግር እሄዳለሁኝ። መተርጉማን አባቶቻችን የለመደ ልማድ በእጃይልም እና ጴጥሮስ አሳ ለማጥመድ ተነሳሳ ብነው አብራር አብራርተውታል። እንዲሁ እየተያየን በረሃብ መሞት የለብን በረሃብ መጎዳት የለብንም። ስለዚህ እኔ ልምዳለኝ፣ ልምዴን ተጠቅሜ ወደ ባሕሩ እሄዳለሁ አሳ አሰግራለሁኝ አመጣለሁኝ እንበላለን ብሎ ጴጥሮስ ሲነሳ ሌሎች ደቀ መዛሙርቱ ምናሉት? ምህለይ ምህለይ ነሐውር ምስሌከ። ጌታ ፍቅረ ቢጽ አስተምሯቸው ስለነበረ እኛም ከአንተ ጋር እንሄዳለን አብረለን እናሰግራለን ብለው ወደ ባህሩ ሄዱ። ወደ የት ባህር? ወደ ጥብርያዶስ ባህር ተሰብስበው ሄዱ። አሳ ማስገር ጀመሩ። አሳ የሚሰገረው በሌሊት ነው። እነርሱም ማታ ነው የሄዱት ስራቸውን ጀመሩ። መረባቸውን ጣሉ። ዓሳ ማስገር ጀመሩ። ነገር ግን ወአልቦ ዘአሐዙ በይእቲ ሌሊት ወይ ምንተኒ። በዚያች ሌሊት ምንም ምን አሳ የያዙት የለም ይላል። እንዴት ያሳዝናል! ምን ይመላል? እስኪ ያስቡት። ተርበዋል፣ ተጠምጠዋል፣ ደክመዋል ምግብ እናገኛለን ብለው ተስፋ ያደረጉት ባሕሩ ደግሞ አሳ ሊሰጣቸው አልቻለም ከረሃብ ጋራ ከጨለማ ጋራ ከማይበል ጋራ እየተታገሉ አሳ ሳይዙ ቀሩ ሌሊቱ ሙሉ ደከሙ ግን የያዙት ነገር አንድም አልነበረ ለምን ጌታ ከነሱ ጋር ስላልነበረ በዚያ ጌታ በአንድ ወቅት ደቀ መዛሙርቱ ምን በላችኋል? ወአልቦ ዘትክሉ ገቢረ ወኢምንተኒ፣ ከኔ በቀር ያለ እኔ ምንም ምን መስራት አትችሉ፣ ምንም ማድረግ አትችሉም ብሎ እንደተናገረ ጌታ ሟቸው ስለሌለ አሳ መያዝ አልቻሉ። ክርስቲያኖች ምንም ስጋዊ ስራ ብንሰራ በስጋዊ ስራችን እንኳ ጌታ አብሮን እንዲሆን ያስፈልጋል። ያለበለዚያ ምንም ልንሰራ አንችልም፣ ብንሰራም እንኳ ስራችን ሊባረክና ሊቃና አይችልም። ስለሆነ ሐዋርያት አልያዙም፣ ምንም አላሰገሩም፣ አሳ አልተያዘላቸውም። ሌሊቱ ሙሉ ደከሙ፣ ሌሊቱ ሙሉ አደሩ። እንደዚህ ሁነው ካደሩ በኋላ ወጺኦ እግዚእ ኢየሱስ እንዘ ይቀውም ርእይዎ ውስተ ኀይቀ ባሕር በነጋ ጊዜ ጌታ በባህሩ ዳር ቆሞ አዩት ይላል። እስኪ አስቡት፣ በራባቸው ጊዜ፣ በደከሙ ጊዜ፣ ተስፋ በቆረጡ ጊዜ ጌታ ሲነጋ በባህሩ ዳር ቆሞ ነበረ። ለምን ቆመ? የደቀ መዛሙርቱ ረሃብ ረሃቡ ስለሆነ የደቀ መዛሙርቱ መቸገር ችግሩ ስለሆነ ደቀ መዛሙርቱ ተስፋ ስለቆረጡ ደቀ መዛሙርቱ ቤት ዘግተው ሳለ ከቤት ወጥተው ወደ ባህሩ ሄደው ምግባቸውን ሲፈልጉ ከእርሱ ጋር ሳይሆኑ እርሱን ሳያስቀድሙ ሳያገኙ ተስፋ በቆረጡ ሰዓት ጌታ ከአጠገባቸው ቁሞ ነበር። ያው እንደዚያ ነው። ጌታ ተስፋ ስንቆርጥ ነው የሚገለጥልን። በፈተናችን ጊዜ፣ በችግራችን ጊዜ፣ ተስፋ በቆረጥን ጊዜ ያኔ ጌታ በአጠገባችን ይቆማል። ክርስቲያኖች ፈተና ሲመጣባችሁ ተስፋ ሲቆርጥባችሁ ተስፋ ስትቆርጡ እግዚአብሔርን አስቡ፣ ክርስቶስን አስቡት። ያኔ ክርስቶስ ይገለጥላችኋል። እንደዚያ ነው፣ ይሄው ነው። ወደ ከመዛሙርቱ ይሄው ጨለማው ካለፈ በኋላ ከነጋ በኋላ ጌታ ተገለጠላቸው። ጌታ ምን አላቸው? ደቂቄ ቦኑ ዘንበል ብክሙ ልጆቼ የሚበላ ነገር አላችሁን ብሎ ጠየቃቸው። ይሄ ምን አይነት ጥያቄ ነው? እነሱ የሚበላ የላቸው፣ የሚጠጣ የላቸው፣ ርቧቸዋል፣ ተስፋ ቆርጠዋል። ምግብ በሌለ ሰዓት ምን ማለት ነው? ምግብ አላችሁ ወይ ማለት ለምን ጠየቃቸው? ለምን አላቸው? ያላቸው እንደሌላቸው ያውጭ የለም እንደተቸገሩ ያውቅ የለም ወይ አሳ እንዳልተያዘላቸው ያውቅ የለም ወይ ብሎ የሚጠይቅ ካለ፣ ጌታ ሊሰጠን ሲፈልግ ይጠይቀናል። ሊያደርግልን ሲፈልግ ፈቃዳችንን ይጠይቃል። በዚህ ምክንያት የምንበል የሚበላ ነገር አላችሁ ወይ ልጆቼ ብሎ ጠየቃቸው። ደቀ መዛሙርቱ ምላሉ ጌታ ሆይ ምንም የለን፣ ሰራይ ለኩላ ሌሊተ ሌሊቱን ሙሉ ስንደክም፣ ወአልቦ ወአርጎ ዛሐዝነ ምንም የያዝነው ነገር የለም ብለው ሲናገሩ ጌታ ምን አላቸው? አውርዱ መሳግሬ መሳግሪከሙ ሀበ ይምራ ሀመ መረባችሆን ሆይ በቀኝ በኩል ወደ ባሩ ጣሉት፣ ወተረከሙ ብዙሃ አሳ ብዙ አሳ ይያዝላቸዋል ብሎ ጌታ ለደቀ መዛሙርቱ ነገራቸው። እነሱ ምን አሉ? ስንደክም አድረን ምንም ያዝነው የለም ወበቃልከሰ ናወርድ መሳግሪነ፣ ነገር ግን አንተ ስታዘን አይሆንም አንልም እንታዘዛለን ብለው መረባቸውን በቀኝ በኩል ሲጥሉት ብዙ አሳ ተያዙላቸው ይላል። አስተውሉ። ይህ ታሪክ በሉቃስ ወንጌል ምዕራፍ አምስት ከቁጥር አንድ ጀምሮ ተመዝግቧል። በመጀመሪያ በጥንተ ስብከት ጌታ ደቀ መዛሙርቱን ሲመርጣቸው፣ ደቀ መዛሙርቱን ሲጠራቸው ካስተማረቸው በኋላ ይህንኑ ጥያቄ ጠይቆ ሞልተዋል። ከዚያ በኋላ ወደ ሐዋርያነት የጠራቸው ወደ ወንጌል አገልግሎት ያመጣቸው መረባቸውን መርከባቸውን በአሣ በመረከት ተሞላ በኋላ፣ አሁንም ደግሞ ከትንሣኤ በኋላ ተስፋ እንደቆረጡ መረባቸውን በቀኝ በኩል እንዲጥሩ አደረጋቸው፣ አዘዛቸው። ጣኑ ብዙ ዓሣዎች ተያዙላቸው። እንደውም አንድ መቶ አምሳ ሶስት አሳዎች፣ ታላላቅ አሶች ታናናሾች ሳይቆጠሩ አንድ መቶ አምሳ ሶስት አሳዎች ተያዙላቸው። ለምን በባህር እንዲህ አደረገ አሳ እንዲያዝላቸው አደረገ ቢባል አስቀድሞ ባህር የዚህ ዓለም ምሳሌ ወይ መረብ ደግሞ የወንጌል ምሳሌ ዓሳዎች የምእመናን ምሳሌዎች ናቸው። እነዚያ አንድ መቶ ሀምሳ ሶስት ዓሳዎች ደግሞ በአራት መቶ ሰማንያ አንድ ዓመተ ምህረት የተሰበሰቡ መቶ ሀምሳ ሊቃውንት የእነዚያ ምሳሌ ሶስቱ የአብ የወልድ የመንፈስ ቅዱስ ምሳሌዎች ናቸው። ሌሎቹ ያልተቆጠሩት ዓሳዎች ደግሞ የምእመናን ምሳሌዎች ናቸው። ስለዚህ ምእመናን ዓለሙን እንደ ባህር ቃላችሁን እና ወንጌልን እንደ መረብ ምእመናንን እንደ አሳ አድርጄ እንድታስተምሩ አደርጋችኋለሁ ወንጌልን ወደ መንግስቴ ምእመናንን እንድታመጡ አደርጋችኋለሁኝ ሲል አሳቸውን በመረብ ሞላላቸው። ከዚያ በኋላ ነው እንግዲህ ደቀ መዛሙርቱ እንደሆነ ያወቁት። አስቀድሞ አላወቁትም ነበር። በባህሩ እንደቆመ በባህሩ አጠገብ እንዳለ አላወቁትም ነበር። ከዚያ በኋላ ዮሐንስ አወቀው፣ ለጴጥሮስ ነገረው። ጴጥሮስ ወደ ባህሩ ተወረወረ። ለምን? ለፍቅሩ ይሳሳልና፣ ለፍቅሩ ይናደዳልና ወደ ባህሩ ገባ። ሌሎቹ ደቀ መዛሙርት መረባቸውን እየሳቡ አሳቸውን ይዘው በመርከባቸው እየቀዘፉ ወደ የብሱ ወጡ። አስተውሉ። ወደ ባህሩ ሲገቡ ተርበዋል፣ ምግብ አልነበራቸው። ጌታ ሲነጋ ቆመ በባህሩ ዳር፣ አሳ እንዲይዙ አደረጋቸው። ተመልሰው ወደ ወደቡ ሲወጡ በጣም የሚገርማችሁ የሚያስደንቃችሁ ነገር ጌታ እነሱ የያዙትን አሳ ገና እሳት አንድዶ ጠብሰው ደግመው እስኪበሉ ድረስ አልጠበቃቸውም። በመላእክት ምግብን አዘጋጅቶ ጠበቃቸው። ከመርከባቸው ሲወርዱ፣ ከባህሩ ሲወጡ እሳቱ ነዶ ፍህሙ መርቶ አሳው ተጠብሶ እንጀራው ተሰርቶ ማይዱ ተዘጋጅቶ ዘሰርእዎ ዋዛ አስተዳለውዎ ላይካሪው መንፈሳውያን ይላል። መላእክት ያዘጋጁት ምግብ በባሕሩ ዳር ተዘጋጅቶ ለሐዋርያት ጠበቃቸው። ለምን ያንን ዓሳ እሳት አንድ ነው፣ እንደገና ጠብሰው እስከሚበሉ ድረስ በረሃብ እንዲጎዱ ጌታ አልፈለገም። ደቀ እንደዚያ ነው። ተስፋ ሳንቆርጥ ክርስቶስን ከጠበቅነው እግዚአብሔርን ከጠበቅነው እኛ ሰርተን እንበላለን ብለን ስናስብ እኛ በጠበቅነው ሳይሆን እርሱ ባዘጋጀልን እንድንመገብና ከረሃባችን እንድንፈወስ እንድንድል እግዚአብሔር ማድረግ ይችልበታል። ክርስቲያኖች፣ ያ እንዲሆን ግን አስቀድሞ ክርስቶስን መጠበቅ ያስፈልጋል። ተስፋ አለመቁረጥ ያስፈልጋል። እግዚአብሔር ከእኛ ጋር እንዲሆን በእምነት መጽናት ያስፈልጋል። ያ ስለሆነ ደቀ መዛሙርቱ ምግብ ተዘጋጅቶ ጠበቃቸው። በዚህ እየተገረሙ እያለ ደቀ ጌታ ምን አላቸው? ንዑ ንምሳ ኖ እንመገብ ይላቸውና እርሱ አስቀድሞ እነርሱን አቁሞ ይመገባል። ከዚህ አስቀድሞ ጌታ በሚመገብበት ጊዜ በጥንተ ስብከት እስከሚሰቀልበት ጊዜ ድረስ ጌታ ሲመገብ ስድስቱ ደቀ መዛሙርት ይቆማሉ፣ ስድስቱ ደቀ መዛሙርት ደግሞ ይቀመጣሉ። እንደዚያ ነው የምግብ ስርዓቱ፣ አንዱ ቋሚ፣ ሌላው ተመጋቢ። በዚህ ስርዓት ነበር የሚመገበው። ያን ዕለት ግን ሁሉንም አቁሞ ተመግቧል። ለምን? መጽሐፍ እንዳይደለ ለማጠየቅ፣ ደቀ መዛሙርቱ መንፈስ ቅዱስ እስከሚያድርባቸውና በእውቀት ፍጹማን እስከሚሆኑ ድረስ ይጠራጠሩ ስለነበረ፣ ትንሣኤ የሆን እጅግም በሙሉ ልብ አላመኑም ነበረና የተነሳው ሌላ የሞተው ሌላ ብለው እንዳይጠራጠሩ ምትትሃ እንዳይደለም ለማጠየቅ ምስክርነታቸውን እውን አድርገው እውነት አድርገው ወንጌልን ያስተምሩ ዘንድ ሁሉንም አቁሞ በፊታቸው በላ፣ ጠጣ። ከዚያ በኋላ ደቀ መዛሙርቱ እንደ እርሱ ተመገቡ፣ ከረሃባቸው ተፈወሱ። ይህ ከተደረገ በኋላ ወንጀላዊ ውይይት ሲመዘግብ ጌታ ከበላ በኋላ ደቀ መዛሙርቱ ከተመገቡ በኋላ መረባቸው በአሳ ከተሞላ በኋላ በረከት መንፈሳዊ ከተትረፈረፈላቸው በኋላ ወዝምቱ ሳለሱ እንዘ ያስተርየሙ እግዚእ ኢየሱስ ለአርዳይሁ ተንሢኦ ምን ነው ጌታ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይሄ ሦስተኛ ጊዜ ነው ሦስተኛ ጊዜ ጉባኤ ሰርቶ አስተምሯቸዋል። ትንሣኤውን ገልጦላቸዋል። ሰላሙን ሰብኮላቸዋል። ሞትን ድል አድርጎ እንደተነሳ ነግሯቸዋል። ይህንንም ትንሣኤ ደግሞ እስከ ዕለተ ምጽአት ድረስ ሲመሰክሩት እንዲኖሩ ተናግሯቸዋል። የተወደዳችሁ ክርስቲያኖች ጌታ ለደቀ መዛሙርቱ ሶስት ጊዜ ብቻ አይደለም የተገለጠላቸው። ከዚህ አስቀድሞ በዘመነ አበው፣ በዘመነ ነገሥት፣ በዘመነ ካህናት ለዓለም ተገልጧል። ይህንንም ሲመለከት ነው ወንጌላዊው ይህ መገለጽ ሶስተኛ ነው ብሎ የተናገረው። ሰው ከመሆኑ አስቀድሞ ሶስት ጊዜ ተገለጠ፣ ለአበው፣ ለነገሥታት፣ ለመሳፍንት እንዲሁ ደግሞ በዘመነ ካህናት ራሱ ተገለጠ። አሁንም ከትንሣኤ በኋላ ደግሞ ለደቀ መዛሙርቱ ተገለጠላቸው። እንግዲህ የዛሬው እለት ቅድስት ቤተ ክርስቲያን የምታከብረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሶስት ጊዜ ተገለጠበት በጥብርያዶስ ባሕር ተርበው ሳለ፣ ተጠምተው ሳለ፣ ተስፋ ቆርጠው ሳለ እነርሱን መረባቸውንና መርከባቸውን በአሳ የሞላበት ከረሃብ ደቀ መዛሙርቱ የዳኑበት በረከት መንፈሳዊ እስከ ዕለተ ምጻት ድረስ እንደሚቀጥል ያስተማረበት ጊዜ የዝበዛሬው ዕለት ነው ማለት ነው ቤተ ክርስቲያን የምታከብረው። እንግዲህ የተወደዳችሁ ክርስቲያኖች ቅድስት ቤተ ክርስቲያናችን ሁልጊዜ ወንጌል ትሰብካለች፣ ታስተምራለች፣ ስርዓቷን ትገልጣለች። በዚህ ስርዓት መመራትና ንስሐ መግባት ህጉን መጠበቅ በቤተ ክርስቲያን ሁሉ ጊዜ መገኘት ያስፈልጋልና ይህንን አድርገን እንድንኖር አምላካችን እግዚአብሔር ይርዳል። በዛሬው ዕለት ደግሞ በቅድስት ቤተ ክርስቲያናችን በቅዱስ ሥጋውና በክቡር ደሙ ቅዱስ ጋብቻቸውን የፈጸሙ ሙሽሮቻችን አሉ። ጋብቻቸውን የገቡትን ቃል እስከ ዘላ ዓለሙ ጠብቀው እንዲኖሩ አምላካቸው አምላካችን እግዚአብሔር ይርዳቸው። ያስተማረን የገሰጸን የአባቶቻችን አምላክ ክብርና ምስጋና ለእርሱ ይሁን። ወስብሐት ለጊዜ